በስም ወወልድ ወመንፈስ ቅዱስ አህዶ አምላክ መልክአ ገብረ መንፈስ ቅዱስ ሰላም ለጽንስትከ፣ ገብረ መንፈስ ቅዱስ ሆይ በብስራተ መልእክ ለተጸነስከው ጽንሰትህ በወራታ አሳስ ለሆነው ልደትህ ሰላም ላለው ክቡር አባት ሆይ ተርሲስ ለዓለም መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ግብር እንደገበረ እኔም ፍጹም ልባዊ የእጅ መንሻ ምስጋናን አቀርባለሁ። ሰላም ለተ ለተሐጽኖከ ገብረ መንፈስ ቅዱሴይ እንደ ቤተ ክርስቲያን መብራት የተመረጠች የክብርትና ትንጡት ሳትጠባ በመንፈስ ቅዱስ ፍቃድ ስላደግከው አስተዳደግህ ሰላም እላለሁ። ክቡር አባቶይ እጅግ ጥልቅ የፍትወት ስጋ ጉድጓድ ልትጨምረኝ ዓለም በፊቴ ወጥመዷን አጥምዳለችና በጽኑ የጽድቅ ክንድህ ደግፈ ያዘኝ። ሰላም ለዝክረ ስምከ ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃን ጸዳል እጅግ በሚያበራ አምደ ብርሃን ለተቀረጸ ስም አጠራርህ ሰላም እላለሁ። ክቡር አባት ሆይ በኃጢአት ድጥ ላይ ለመውደቅ የሚፍገመገሙትን በኃያሉ ክንድ ፈጥነህ የምትደግፍ ነህ እና በዓለም ላይ መልካም ዝናን ላተረፈ ላተረፈው ስም አጠራርህ ሀገረ እግዚአብሔር ቅድስት ኢትዮጵያ ታመሰግንሃለች፣ ግብፅም ትዘምራለች። ሰላም ለስርእተ ርእስከ ገብረ መንፈስ ቅዱስ ወይ በቅባ ሃይማኖት ለለሰለሰ ጸጉርህና ከአንገትህ በላይ ለሚገኝ ራስህ ሰላም እላለሁ። ክቡር አባት ሆይ በትሩፋ ገደል በዋጃት መንግስተ ሰማያት ክፍልህ እኔን ወዳጅህን ከኔጋ ሁን ስትል አብስረኝ። ሰላም ለገጽከ ገብረ መንፈስ ቅዱስ ሆይ በመዓልት ላይ ሰልጥኖ የሚያበራ ፀሐይ ይልቅ ሰባት እጅ ለሚያበራ ስነገጽህ ሰላም እላለሁ። ክቡር አባቶ ሆይ ምጽዋት እንደ ዘር የምዘራ ለጋስ ባለጸጋ ነህና፣ ሙሽራው ድንገት ለሊ በመጣ ጊዜ ከአንተ ጋር መብራት አብርቼ እቀበለው ዘንድ ከትሩፋት ገድልህ የምበራበት ዘይት ከፍለ ስጠኝ። ሰላም ለቀራን ብትከ ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቀራንብቶች ሰላም ላለሁ ለስጋዊ መድረክ መብራት ለሆኑ አይኖችህም ሰላም እላለሁ። ክቡር አባት ሆይ በተከበረው ጉባኤ መካከል አንተ እጅግ የተከበርክ ነህና፣ ስጋዊ አእምሮ ወይም ትክክል አይደለምና የአእምሮህን ሕግ በልቦናዬ ሰሌዳ ላይ እባክ ጻፍልኝ። ሰላም ለአዛንክ ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ሰው ጾለትና በትካዜ ላይ የምትገኘውን ሴት የልመና ቃል በቅጽበት ለሚሰሙ አዛኖች ሰላም እላለሁ ክቡር አባት ሆይ በአምላክ ፍቃድ ልዩ መሐሪ ተአምራት አድራጊ ሁሉን የምትረዳ መልካም ስጦታን ስጪ ሰጭ ስትሆን በእኔ ላይ ልቦናህ እንደምን ሊጨክን ይችላል ሰላም ለመልሃቲከ ገብረ መንፈስ ቅዱስ ሆይ አጣን ሰው ለማዳን የንስሐ እንባ ምንጭ ለሚፈልቅበት ጉንጮች ሰላም እላለሁ! ክቡር አባት ሆይ ጽኑዋን መሰናክሎችን በአሸናፊነት ለመወጣት ልዩ ኃይል ነህና፣ አቤቱ ከስውረ የሰይጣን ወጥመድ ሰውረኝ፣ ከዓለም ግፈኛ ሰውም መገፋት አድነኝ። ሰላም ለአናፍከ! ገብረ መንፈስ ቅዱስ ሆይ ከወርቅ እንቁ ይልቅ ንጹሕ ድንግልናዊ የሚያንጸባርቀው የድንግል ማርያምን ንጽሕ ድንግልና ለሚያሸቱ አፍንጫዎች ሰላም እላለሁ! ክቡር አባት ወይ አኗኗር ለዋላዊ ምጡቅ ነውና የመብረቅን ሰረገላ በፊት በማስቀደም የጠላት ዳቢሎስ ሰራዊት የሆነ በዓለሙ ውስጥ ያሉ ጥላቶችን ሁሉ ተከታትለህ አጥፋቸው። ሰላም ለከናፍርከ ወለአፍከ ገብረ መንፈስ ቅዱስ ሆይ ከስነ ስርዓት ውጭ ላለመናገር ተጠብቆ ለመኖር ህግን ላቋቋሙ ከናፍርህና አፍህ ሰላም እላለሁ! ምግባረ ሰናይ የተመላ ፍጹም መነኩሴ ክቡር አባት ሆይ ያለ እህል ውሃ ተጋድሎህን ስትፈጽም ተመልክተን የነበረህባት ገዳማት በርህ ትዕግስትህን ፍጻሜ አደነቀች። ሰላም ለአስናኒከ ገብረ መንፈስ ቅዱስ ሆይ ኃጥያን ከበደል ርቀው በንጽህና ለጸኑና ዓለሙን ከመናቅ የተነሳ ምድራዊ መብልን አጣጥሞ ለመብላት ፈጽመው ላልወደዱ ክቡራን ጸዓዳ ጥርሶች ሰላም እላለሁ። ጠቢብ ካህን አባት ሆይ ግሩማን አናብስትን በስልጣን ስር አውለህ የምገዛንህና አንተን የምትወድ ነገር ግን በደዌ ኃጢአት ለምትሰቃይ ሰውነቴ መድኃኒቷን ፈልግላት። ሰላም ለልሳንከ። ገብረ መንፈስ ቅዱስ ሆይ እውነተኛውን የክርስቶስ ሃይማኖት ላስተማሯ አንደበትህ፣ ችግርን ለሚያቃልል ስልጣን ቃልህም ሰላም ላለው ክቡር አባት ሆይ መንግሥተ ሰማያት ለአንተ ፍጹም የተዘጋጀች ናትና በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆንበት በቅዱሳን በኩል ልክ እንደ ርግብ የዋህ ነህና ሁነህ ተገኝተሃልና። ሰላም ለእስትንፋስከ ገብረ መንፈስ ቅዱሰይ ሕሙማን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከመዓር ከወተት የሚጣፍጥ በአምላክ ኃይል ከሚያድን ቅዱስ ጳውሎስ እስትንፋስ ጋር ለሚስተካከል እስትንፋስህ ሰላም ላለው ክቡር አባት ሆይ የኢየሱስ ክርስቶስና የባህሪ ሕይወቱ የሆነ የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጹሕ ያደረገኝ ዘንድ እስትንፋስህ ከእስትንፋሴ ጋር አንድነት ይፍጠሩ። ሰላም ለጉርዕከ ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለለ ግሮረ ሰላም ላለው ክቡር አባት ሆይ ረዳትነትህ የታመነ ቃል ኪዳንህን የተመለከቱ ሁሉ አባት ሆይ አባት ሆይ የቃል ኪዳንህ አስራት አድርገን እያሉ ይማልዱሃል። ሰላም ለክሳድከ ገብረ መንፈስ ቅዱስ ሆይ በሐሰተኛ በዚህ ዓለም ጌጥ ያይደለ በአምላክ ባለሟልነትን ለተሸከመ ወይም ለተጌጠ ክሳድ ሰላም እላለሁ። ክቡር አባት ሆይ በገጸ ሃይማኖት ሰማይ የተሰየመህ ደመናንህና የቸርነትህን ዝናብ በሚያስፈልገው ቦታ ዝነብ የሰውነትንን በረሃነት ወደ ጽርቅ ልምላሜ ትለውጥልኝ። ገብረ መንፈስ ቅዱስ ሆይ ከባድ ንጻም ተጋድሎ በመቀበል የቅዱሳንን አርአት መነኩሳት ለተሸከሙ ትካሾችህ ሰላም እላለሁ። ክቡር አባት ሆይ በተፈጥሮዋ መጠን አነስተኛ እንደሆነች የነሃብ ድምጽ የጽርቅ ስራ በአዲስ የዜማ ስብስ ሲዘመር የጣም ፍሬ መላእክትን ደስ ያሰኛል። ሰላም ለዘባንከ ገብረ መንፈስ ቅዱስ ሆይ ራቁትና ቁርን ለመቋቋም በስር ምሳሌ ፀጉርን እንደ ስር ለአበቀለ ዘባንህ ሰላም እላለሁ። ክቡር አባት ወይ ምድራዊ ጌጥ ጌጥን ችላ የናቀህ ነህና የአባታችን የአባ ዮሐንስ ሀጽር የፍቅርና የትህትና ስርዓት በአንተ ላይ ተፈጸመ። ሰላም ለእንግድክ ገብረ መንፈስ ቅዱስ ወይ፣ እውቀትንና ጥበብን በማግኘት ከሀጽን ጋር ትክክል ለሆነ ደረትህ ሰላም እላለሁ! ክቡር አባት ሆይ በንፋስ ክንፍ ተጭነህ ትበራለህና ደመናም የጫማህ መረገጫ ነውና ፍትወታት ኃጢያንን ከሚያጋድል አበው አንተ በታላቅ ክብር ትልቃለህ። ሰላም ለአህዳዊከ ገብረ መንፈስ ቅዱሶይ የክርስቶስ የምስጋና መስዋዕት ቁርባን ለዳሰሱ ለአንተ የእግዚአብሔር አገልጋይ እጆች ሰላም ላለው በከበረው የእግዚአብሔር አምላክ መሰዊያ ፊት ከተባረከ ወገን ለተገኘህ ቀሲስና ከተባረከ ዘለ ለተገኘህ ዳቆን። አሜን አሜን እያልኩ በአንተ እጅ ንጹህ ቁርባንን እቀበል ዘንድ ማንባ ደረሰኝ። ሰላም ለመዛሪክ ገብረ መንፈስ ቅዱስ ሆይ፣ ፍጹማን ለማይለያዩና ለማይነጣጠሉ ክንዶችህ ሰላም እላለሁ። ክቡር አባቶ ሆይ የልዑል እግዚአብሔር ሕግ የምትጠብቅ ብልህ ነህና ሕንፃውን ምርጉ ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጠህ አድስልኝ። ለብፅዋት እመ ታቲከ ገብረ መንፈስ ቅዱስ ወይ መዳፎች ጋር በማስተባበል ለተመሰለ ክንዶች ሰላም እላለሁ። ክቡር አባት ሆይ በጧት ገስግሰው ወደ አንተ ከመጡ ሰራተኞች ይልቅ እኔ ከረፈደ በኋላ በስራ ቦታ ተቀጥሬ ለምሰራ አገልጋይ በአንተ ዘንድ ሳታውል ሳታድር ዋጋዬን በቅድሚያ ለመስጠት ስጦታህን አስቀድምልኝ። ሰላም ለአጻቢከ ገብረ መንፈስ ቅዱስ ሆይ በጾለት ጊዜ እንደ ፋኖ መብራት ለሚያበሩ ጣቶችና ጥፍሮች ሰላም እላለው። ክቡር አባት ወይ ለተናቀ ስጋዊ ፍቃድ ንብረቴን በብብትና ባጠፋ አንተ በቸርነትህ ብበትንና ባጠፋ አንተ በቸርነትህ ብዛት እኔን ጎስቋላው ልጅን ተቀበለኝ። ሰላም ለገባከ ገብረ መንፈስ ቅዱስ ወይ! ምንጥፋን ለማይፈልጉ አካን በአከናፍ ክብር ለተሸለሙ ጎኖች ሰላም እላለሁ። ክቡር አባት ሆይ ስምህ በሰማዊ አምድ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘወትር ያነቡታል። የእኔ ስም ተገድፎ እንዳይቀር ከአንተ ስም ጋር በዚያ ጻፍልኝ። ሰላም ለከርስከ ገብረ መንፈስ ቅዱስ ወይ ስፍናን የሚያመጣ ምድራዊ ህብስት ያይደለ ሰማዊ ህብስትን ለተመገበ ከርስ ሰላም እላለሁ። ክቡር አባት ሆይ ሁሉ በግልጽ ያከብሩሃል፣ ሁሉም ያደንቁሃል። ማየት ለተሰናቸው ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙም የመስሚያ ቃል ድህነታቸው ሆነሃልና ሰላም ለልብከ ገብረ መንፈስ ቅዱስ ሆይ የጌታችን የኢየሱስ ክብር፣ የጥበብ ብርሃን፣ ፍቅር በእሱ ዘንድ አንጸባርቋልና ከቂም በቀል ለራቀ ልቦና ሰላም እላለሁ። ክቡር አባት ሆይ ለጥላቴ መሳቂያና መሳለቂያ እንዳልሆን ጽርቅን የሚያገኝ የትህትና ሕግ አስተምረኝ። ትዕቢትም ሰይጣንን ከውርደት ላይ ጥሎታልና፣ ሰላም ለኩለያቲከ ገብረ መንፈስ ቅዱስ ሆይ ከቀደመው የወሪት የፋሲካ በዓል ከበግና ከፍየል ኩላሊት ከሚቀርበው መስዋዕትን ይልቅ ለተቀደሱ ለተባረኩ ኩልያቶችህ ሰላም እላለሁ። ክቡር አባት ሆይ ብርሃን ብርሃን የተጎናጸፍክንህና ምድራዊ መኖሪያህን ከፈረሰ መሰረቷ ከተነዋወፅ ከተነዋወጽ ዘንድ በሰማያዊ ሀገር መሰረቷን አጽንተህ ክብር ሕንፃዋን አሳምርልኝ። ሰላም ለህሊና ከ ገብረ መንፈስ ቅዱስ ሆይ ነውር ነቀፋ ለሌለበት ህሊና ሰላም እላለሁ። ክቡር አባት ሆይ የባለ አስር ሺህ መክሊት ወርቅ የተጋሉ ክብር ዋጋ ባለቤት ትጉህ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር የቀበረ በዚያ በሰነፍ አገልጋይ የተመለስ የተመሰል ኩኔን አገልጋይህን ጌታ በሾመህ ጊዜ ከኋላ አስከትለኝ ተጓዝ። ሰላም ለአማ ኦትከ ገብረ መንፈስ ቅዱስ ሆይ እንደዚህ የዓለም ብርሃን በገንዘብ ተገዝቶ ለማይገኝ ውስጣዊ ሰውነትህ አማዕውት ሰላም እላለው። ክቡር አባት ሆይ መዓዛው ጣፋጭ የሆነ መልካም ሽቶ ነህና፣ የአንተ ጽን መዓዛ በሚሸትበት አካባቢ ሁሉ ሁሉ ሌላው ሽቶ ዋጋ የለውም፣ ከንቱ ነው። ሰላም ለህን ብርትከ ገብረ መንፈስ ቅዱስ ሆይ ከእግር እስከ ራስ ባሉ ሐዋሳት መካከል በሚገኘው በሰሌዳ ከርስህ ሰላም ላለው እብርህም ሰላም ላለው ክቡር አባት ሆይ ወደ አንተ አጥብቀው የሚለምኑ የምድር ነድያን ሁሉ ብልጽግና ያገኙ የተራቡም የእህል በረከትን ይጥገቡ። ሰላም ለአቁከ ገብረ መንፈስ ቅዱስ ወይ ከመከራና ከማምሃብል ከግዙፍና ደስ ከሚያሰኝ የጸጉር ስርቅ በስተቀር የቆዳ ዝርና ላልታጠቀ ወገብ ሰላም ላለው ክቡር አባት ወይ አማልደ ስላምን የምትሰጥ ታላቅ ምህር ነህና መልካሙን ጠባይና ጣፋጩን የአነጋገር ስልት ምግባርን አስተምረኝ። ሰላም ለአቆያጽከ ገብረ መንፈስ ቅዱስ ሆይ ለመቅደስ ሰውነት አምድ ለሆነው ጭንህና ስግደት የዘወትር ግብራቸው ለሆነ ጉልበቶች ሰላም እላለሁ። ክቡር አባት ሆይ ስለመቤታችን ቅድስት ድንግል ማርያም ስለተወደደው ልጇም ብለ ከዚች እጅግ ከምታስፈራ ከሚያስጨንቅ ሰዓት ነፍሴን አድናት። ሰላም ለአጋሪከ ገብረ መንፈስ ቅዱስ ሆይ መመሪያና ጥበቧ ኃጢአት የሆነ የዝች ዓለም ጎዳና ላልተከተሉ ቅዱሳን እግሮች ሰላም፣ ላለው አባት ሆይ ለሀገራችን ለኢትዮጵያ ሐዋራዊ አንተነህና ባውራጃዋ ሁሉ ዜና ትሩፋት ተሰራጭቷል፣ እስከ ምድር ዳርቻ ሁሉ ትምህርተ ሃይማኖትም ተደርሷል። ሰላም ለሰኮና ከገብረ መንፈስ ቅዱስ ሆይ የአዳምን ሰኮና በአቁስል የእባብ ዲያብሎስ የተነኮለ መርዝ ሊቀርብ ላልቻለው ተረከዝ ሰላም እላለሁ። ክቡር አባት ሆይ ክርስቶስ ባለበት በዚያ ትኖር ዘንድ የቅዱስ ጳውሎስን ቃል አስበህ የክርስቶስን መስቀል ተሸክመህ ከሀገር ወጣህ። ሰላም ለመከይድከ ገብረ መንፈስ ቅዱስ ሆይ በጫማ ፈንታ ስውር የሆነች ፍለገዋ የማይገኝ የጸሎትን ሰረገላ ለተጫማ የእግር መረገጫ ሰላም እላለሁ ክቡር አባት ሆይ እኔ የቅድስት ድንግል ማርያም ታማኝ አገልጋይዋ የሆንኩትን የምስጋና ክታቤ ያነቡልኝ ዘንድ ለሰማያውያን መላእክት አስታውሰህ ንገርልኝ ሰላም ለአጻብከ ገብረ መንፈስ ቅዱስ ሆይ ለእግር ጣቶችና በግራ በቀይ ለሚገኙ አስሩ ጥፍሮች ሰላም እላለው። ክቡር አባት ሆይ እግዚአብሔር ደስ እንደማሰኝ ፊቴን እስክመለስ ድረስ ፈጥኖ እንዳይጠራኝ አምላክህን ማልድልኝ። እርሱ ምዕረቱ የበዛ ፍጹም ታጋሽ አምላክ ነውና። ሰላም ለቆመከ ገብረ መንፈስ ቅዱስ ሆይ አባት ዘመድ ብርሃንን ከብላቴንነት ጀምሮ እንደ መልአክ ቁመና ላስ ላስደነቀው አካለ ቁመና ሰላም እላለሁ ክቡር አባት ሆይ፣ በፈጣሪ ክርስቶስ ስም ቁሞ ሰማያትን ደሙን ጻድቅም ተጋድሎን በሚያሳስብበት ጊዜ ከዚያች ከምታስፈራ አሰውረኝ። ሰላም ለመልክ እከ ገብረ መንፈስ ቅዱስ ሆይ፣ ደምግባቱ ለሚያንጸባርቅ ስነ መልክህ ሰላም እላለሁ፣ ቅብአ መንፈስ ቅዱስ ተቀብቷልና። ክቡር አባት ሆይ አንተ ምድራዊ ስትኮን ሰማያን ትገዛለህና፣ ስለዚህ ነገር አንደበቴ ምስጋና ይናገራል። በፍጹም ልቦናዬ ለአንተ እገዛለሁ። ሰላም ለፀአተ ነፍስከ ገብረ መንፈስ ቅዱስ ሆይ አነዋወሯ የሞት ድምፅ ከማይሰማባት የህማም ዜና የማይነገርባት ቦታ ለሆነ ፀአተ ነፍስህ ሰላም እላለሁ። ክቡር አባት ሆይ የገዳማውያን መነኩሳት አለቃቸውንህና ነህና በብርሃናት ጸዳል የተሸለሙ ነገደ መላእክት ሙሽራው አንተን ይቀበሉ ዘንድ ከላይ ከሰማይ ወረዱ። ሰላም ለበድነ ሥጋከ ገብረ መንፈስ ቅዱስ ሆይ አበው አባው ያዕቆብ እና ዮሴፍ ወደሱ እሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በድነ ሥጋ ሰላም እላለው። ክቡር አባት ሆይ፣ ይህንን መንፈሳዊ ብልጽግናህንና የማያቃልል ቢሆን ኃይለኛ ጉልበተኛ ሹመቱን ይቀማ፣ ባለ ዕዳም ቤቱን ንብረቱን ይበርበረው። ሰላም ለግዝነተ ሥጋከ ገብረ መንፈስ ቅዱስ ሆይ፣ ክቡር ምስጋና ለተገባው መጽሐፈ ገድልህም በብሁ ይዞ ላልገለጸው ግንዘተ ሥጋ ሰላም እላለሁ። ክቡር አባት ሆይ፣ ለእኔ ግን ግንዘተ ሥጋህን በመላእክት እጅ ይመስለኛል። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል? ሰላም ለመቃብርከ ገብረ መንፈስ ቅዱስ ሆይ እንደ ዮካበር ልጅ እንደ ነቢዩ ሙሴ መቃብርህ ስፍራው ላልታወቀና ለማንም ላልተገለጸ መካነ መቃብርህ ሰላም እላለሁ። ክቡር አባት ሆይ፣ ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ በምድር ከበድም ነው የሚሉ አሉ። ዘውቱ ገብረ መንፈስ ቅዱስ ሆይ የምስጋና ምስጋናንም የመቀበል ሰዓቱ አሁን ነው። የመልክአህ ድርሰት በየክፍሉ በሚቻለኝ ጀምሬ ከፍጻሜ ያደርሻዋለውና ክቡር አባት ሆይ የተሰወረ ወይም የተገደፈ ቃላቶች ቢኖሩ ግን የጎደለ ወይም የተጨመረ ነገር የለም እንዲያውም ሁሉ በሁሉ ሙሉ የሆነ መልካም ነው እንጂ በለኝ። ለሞገሰ ስምከ ገብረ መንፈስ ቅዱስ ወይ በአምላክ ትእዛዝ ለተሰየሙ የባለሟልነት ስም አጠራርግ ሰላም እላለሁ። ክቡር አባት ወይ ክብርህ ከከበሩ ሰማያት ነገደ መላእክት ክብር ልዕልና አያን ስም ጻዲቅ አባት ወይ ገብረ መንፈስ ቅዱስ ወይ ሰውነት ሰውነቴ በአንተ ፍቅር ተጸምዳለች እና አንደበትን ለአንተን ለማመስገን ግልጽ ልቦናዬንም አብራ። ሰላም ለጻ ለአጸብከ ገብረ መንፈስ ቅዱስ ወይ ዘወትር እንደ መብራት ለሚያበሩ ክቡር አንጣቶች ሰላም ላለው ክቡር አባት ወይ አንደበትህ እንደ ቅዱስ ጳውሎስ አንደበት የጣፈጠ ነውና እርሰ ርእሰ አበው ሄኖክ ከሞት በፊት እንደተሰወረ የመቅጸፍትም ዘመን እስኪ ያልፍ ድረስ በጾለት ሰውረኝ። ሀምስተ ምእተ ገብረ መንፈስ ቅዱስ ሆይ አምስት መቶ ሰላሳ ሁለት ዘመን በገዳም ስትኖር እግዚአብሔር በጸጋ የሰጠ በመላ ክብሩ አካልህ የበቀሉ ጸጉር እንደ ልብሱ ሆነው ኖረህ ክቡር አባቶይ ስጋዊ መንፈሳዊ ጥበብን አድለኝ። ይልቁንም የጾለት ሃይል ቃል እረዳት የሆኑ አስራት በኩራት አድርጎ ይጠብቁኝ። ስምዖን ወአቅሌስያ ነሐሲ በሚባል ሀገር የሚኖሩ ቅዱሳን ስምዖንና አቅሌስያ ልጅ በማጣታቸው ሰላሳ ዓመት ያህል ሲያዝኑ ኖሩ። አጋዕዝተ ዓለም ስላሴ ቅዱስም በቅድስት አቅሌስያ ማፀን ሀብተ ጸጋ ቢያሳድሩ በአምላኩ ኃይል አነባ አናብስትን የሚገዛ ኃጢአትን የሚያስተሰርይ ገብረ መንፈስ ቅዱስን ተወለደ። ቃል ኪዳኑ በዘባነ አብ ወልድ ወመንፈስ ቅዱስ የታዘለ ክቡር አባታችን ገብረ መንፈስ ቅዱስ ሦስት ገጽ አንድ አምላክ ብሎ ያስተምረ የትምህርት ስነ ጸዳል ፍጹም የአበራ ስጋዊ ስርዓት ቀበሩም ቀብሩም በኢትዮጵያ የተፈጸመ እርሱ ብፁዕ አባታችን ገብረ መንፈስ ቅዱስ ነው። አቤቱ የብፁዕ አባታችን ገብረ መንፈስ ቅዱስ አምላክ ሆይ ሁሉን እኛን አገልጋዮችህን ከመከራ ስጋ ወነፍስ ሰውረን፣ ለጠላትም አሳልፈህ አትስጠን ጠብቀን እንጂ አትተወን። እኔ የአንተ ፍጥረት አንተ ምን የፈጣሪ ነህና ህይወቴንም በክብር አስኪጣት እርስተ መንግስት ሰማያትንም አታሳጣኝ። ክብርና ምስጋና ላንተ ይገባል ዛሬም ዘወትርም ለዘላለሙ አሚን።